ሁሉዋ ሆዷ እየተቀደደ እናቶች ባሏቸው እየተገደለ፣ አስደንጋጭ ሐዋሳ ገብርኤል ምን ተፈጠረ? ማንም ያልጠበቀው ክስተት አቡነ ናትናኤል ጉድን ዘረገፉት። ነፃነትን መምረጥ ፖለቲካ አይደለም። ሰላም ሰላም፣ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናተ ተመልሽ የመቻለው ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማዕተቦችን እንዲደርስ ላይክ፣ ሼር በማድረግ እንድትጀምሩ ስል በእግዚአብሔር ስም እጠይቃለሁ። ወክተናል አዳዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችንን በተመለከተ ዛሬም ወክተናል አዳዲስ መረጃዎች እንደነተ እንደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻ ድረስ እንድትከታተሉን ጋበዝናችሁ። እስቲ ወደ መጀመሪያው ቪዲዮ እንለፍ። ላይክ አድርጋችሁ ጀምሩት ወደ ቪዲዮቹ። አሜን በሉ። የነገሯትን የማትረሳ የጠየቀዋትን የማትነሳ እናታችንን ቅድስት ኪዳነ ምሕረት ነገራችሁን ሁሉ ታሳካለች። ሊታረዱ የተፈረደባቸውን ሰይፍ የተሳለባቸውን ክርስቲያን ኦርቶዶክስያን ወገኖቻችንን ሁሉ እግዚአብሔር በአይነ ምረቱ ይመልከትልን፣ እኛንም ኃይሉንና ጸጋውን ብርታቱንና አንድነቱን እንዲያድለን የእሱ ቅዱስ ፈቃድ ይደረግልን። አሚን አሚን አሚን አሚን አሚን እያላችሁ ኮመንቱን አጥለቅልቁት የተዋህዱ ልጆች ሁላችሁም። እንግዲህ ዛሬ ለተቀናቸው አባ ኪሮስ ነው የለተባላቸው። ህዳር ስምንት በደማቅ ሁኔታ እየተከበረ ይገኛል ማለት ነው። እንግዲህ አባ ኪሮስ በልጅ ይባርኳችሁ አባኪሮስ ልጅ በመስጠት ይታወቃሉና በልጅ ይባርካችሁ። የባህራንን የሞት ደብዳቤ ቀደደው ቅዱስ ሚካኤል በህይወታችሁ ዘኖራችሁ ላይ ይቅደምላችሁ። ከንፋስ የሚቀርመው ገና ነው መልአክ ቅዱስ ገብርኤል አለው ይበላችሁ። እንግዲህ የጨለሙን ህይወታችሁን ቅዱስ ራጉኤል ያብራላችሁ። እንግዲህ የድንግል ማርያም ልጅ የሆነው ኢየሱስ ክርስቶስ አችሉን በተባላችሁበት ቦታ እግዚአብሔር አምላክ በሞገስ ያቁማችሁ። ማምላክ ወላዲተ አምላክ የግሸን የጻርቃኑ ያ ማርያም በጓዳችሁ ትንጎዳጎድ የጎደላችሁን ትምላላችሁ፣ ትዳራችሁን ታሙቁላችሁ። አሚን አሚን አሚን እያላችሁ አጥለቅልቁት ኮመንቱን። እንግዲህ አረብ ሀገር ላይ የተለያዩ ሀገራት ላይ ያላችሁ እህቶቼ ወንድሞቼ በሰላም ወደ ሀገራችሁ ገብታችሁ ከቤተሰቦቻችሁ ጋር ለመገናኘት ያብቃችሁ፣ ለመደሰት ያብቃችሁ ለማለት ፈልጋለሁ። አሚን አሚን እያላችሁ ኮመንቱን አጥለቅልቁት። እንግዲህ በሐዋሳ ገብርኤል ላይ የተፈጠረ ነገር አለ ማለት ነው። ብዙ መረጃዎች እየወጡ ይገኛሉ። ወይስ እንግዲህ ነበጋሽነት እዝተው ሴራ እንግዲህ ከዚህ ቀደምም እዚህ ቅዱስ ቤተክርስቲያን ላይ እንደነበረ ይታወቃል። አሁንም አጀንዳችን ለማስቀየር እየሞከሩ ነው። የቅዱስ ገብርኤል እንግዲህ ቤተክርስቲያን ሐዋሳ ላይ የሚገኙላ እስከ መሸጥ ሊደርሱ እንደደረሱ ደረጃ ደርሰው እንደነበረ ያለው መረጃ ያመለክታል። አንዱ መምህራችን እየተናገረ ነበርና እሱንም ቪዲዮን የምንመለከት ይሆናል ይላል። እንደዚሁም አሪሲ ላይ ኦርቶዶክስ ያን ባለማህተቦች አሁንም በማንነታቸው በማህተባቸው እንግዲህ እየተገደሉ ነው የሚገኙት ማለት ነው። ወደ አሪሲ አካባቢ ሲሄድ የነበረ ባስ እንግዲህ ከአዳማ ተነስቶ ሲሄድ የነበረ ባስ እንግዲህ በቁጥጥር ስር ነው። ባለማህተብ የሆኑ ኦርቶዶክሲያኖች ብቻ ተመርጠው እዛ ጋር እንግዲህ አውጥቷቸው ሲገደሉም እንደነበረ ያለው መረጃ ያመለክታል። እንደዚሁም ደግሞ የአሪሱ አልበቃ ብሏቸው ደግሞ በምዕራብ ሐረርጌ ድረስ ተጉዞ ደግሞ አሁንም አንድ ኦርቶዶክሲያን ገለው እንግዲህ አራት ኦርቶዶክሲያን ደግሞ ማገታቸው ያለው መረጃ እየደረሰን ይገኛል። ይህ ሁላ ነገር እየሆነ ያለው ባለማህተቦች ላይ፣ ኦርቶዶክሲያኖች ላይ ያተኮረ ድርጊት ነው። አንገታችሁ ላይ ማህተብ ካረጋችሁ በይሳት ወንጀለኛ ናችሁ፣ በደለኛ ናችሁ፣ ሀጫተኛ ናችሁ ማለት ነው እንግዲህ ዘርም አይደለም ፖለቲካም አይደለም እችል አማኔት የሆነችውን ቅዱስ ቤተክርስቲያን ለማልቃት የተለያዩ ጥረቶች እየተደረጉ ነው። አሁንም አባቶቻችን የተወሰኑ አባቶቻችን ውጭ ሌሎቹ ወጥተው በግልጽ መግለጫ ሲሰጡ አልተመለከተንም። አቡነ ሳይሮስ እንደዛ የጓጉለት ወንበር ይዘው ዛሬ ለዚህ ቅዱስ ቤተክርስቲያን ድምፅ መሆን ተስኗቸው እንግዲህ እርስ በእርስ ሲከባበሩ እየተመለከት እንገኛለን። ከአቡነ ዲዮስቆሮስ ጋር የተፍታቱ እንደነበር እየተመለከት እንገኛለን እና እግዚአብሔር አምላክ ደጉ ጊዜ አምጣልለኛ ለባለማታቦች አሁንም ነገር ግን አቤት የሚለው ሰው ያለ ግን እየመሰለን አይደለም። ኦርቶዶክስያን ባለማታቦች ድምፃችን እየተሰማ አይደለም። ጮህን ጮህን እንዳልጮህን ተቆጠርናል። ሰማዕታት እንጂ አሁን ቁጥር መሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግን እንዲሁ ዝም ያለው ልብሳችን እየሸጠን ሰይፍ እንዳንገዛ ነው። እንግዲህ ሐዋሳውን ገብርኤልን ህንጻ ቤተ ክርስቲያን ሊሸጡ እንደነበረው በጋሻው እየተመለከት ነበር። አሁንም ደግሞ የአሪ ግድያ አጀንዳ ለማስቀየር እንግዲህ ሻሸመኔ ስለተገደሉ ኦርቶዶክስ ኦርቶዶክስን መጥፎ ነገር ሲያወራ ሲዘላብድ እንደነበረ እየተመለከትን እንገኛለን። አሁንም ይችን አማኔት ቅዱስ ቤተ ክርስቲያን እንደ ፓራሴት እየበጠበጡ ከሚገኙ አንዱ በጋሻው ትዝታው፣ እነ ዘርፌ እንደሆኑ እየተመለከትን እንገኛለን። እስቲ ወደ ቪዲዮቹ እንግባ። መጨረሻ ላይ ሳምሰ ብለታል። ወደ ቪዲዮቹ አመጽ አልቀሰቀሱ ድንጋይም አልወረወሩ በማንም ላይም ስድብ አልተናገሩ፣ ግን ክርስቲያን በመሆናቸው በአንገታቸው ማህተም ስላለ ብቻ እየተጨፈጨፉ ያሉ የአርሲ ኦርቶዶክሳዊ አደድ ድምፃቸውን እንስማ፣ ሁላችንም ከጎናቸው ንቁም። አትግደሉም ማለት ፖለቲከኝነት አይደለም። እንኑርበት ማለት አመፅ ቀስቃሽነት አይደለም። ስለዚህ ክርስቲያን በመሆናቸው የሚደርስባቸውን ግልት ሊበቃ ይገባል። ተስፋ ኪዳነ ምሕረት ማህበር መባል አለ በጋሽ ያቋቋመው ተስፋ ኪዳነ ምሕረት ሰብሳቢው ቃለ ሕይወት ቸርች ተከታይ ነው። ምክትሉ ታድሶ ነው። ግን ማህበሩ ይባል የነበረው ምንድነው? የኦርቶዶክስ ተብሎ ነው የሚጠራ የነበረው። መጨረሻ ላይ ተስፋ ኪዳነ ምሕረት ምንድነው ያቀረበው? ቅዱስ ገብርኤል ቤተክርስቲያን ህንጻው ተሽጦ እንካፈል እስከ ማለት ነው የደረሰው። ለዚህ ነው ሰሞኑን አይታችኋል። ኦርቶዶክሳውያን በአሩሲ እየተገደሉ ሁለት አጀንዳ ነው የመጣው። ኦርቶዶክሳውያን በአሩሲ እየተገደሉ ነው። አዎ እየተጨፈጨፉ ነው። አዎ የሆኑ ግሩፖች ተነሱ። የሆኑ ግሩፖች እነ ፋሲካው የሚባል ልጅ እነ ቴዶ የሚባሉ ልጅ እነ ዛማኔል የሚባሉ ልጆች እነሱ ተነሱ። በቃ አለም እንዲያውቀው እናደርጋለን። አለም ቢያውቅም የሚያመጣው ነገር የለም፣ ግን አለም ማወቅ ደግሞ በዲፕሎማሲው መልክ የኦሮሞማው መንግስት የሚጎዳው ጉዳት አለ። ስለዚህ በቃ ያንን እንቃርገው፣ ያዙ፣ እንቃርገው፣ ያዙ፣ እንቃርገው። በትዊተር ዘመቻ ተጀመረ። ያለም አሁን አሁን ትዊተር ላይ ገብተን ዘመቻ እናደርግ ያለም አያረግም ያረገም ቲዩተር በእጁ አለ ግን አይጠቀምም። ዳተኛ ትውልድ ተፈጥሯል። እነዚህ ወጣቶች ግን የፈለገ ይሁን እንሂድ ብለው ሄዱ። እነእፎ የሚባሉ የተሰደዱ ልጆች፣ ፓስተር ቢኒያም የሚባል ትላንት የመጣ ልጅ፣ ፓስተር ቢኒያም የነበረው ማለት ታውቁታላቸው፣ ቢኒያም ሽታይ ተመልከቷቸው፣ እነ ጸጋዬ ክፍሌ የሚባል ዩቱዩብ ላይ የሚሰራ ልጅ ተሰብስበው በቃ ያንን ለዓለም ሕዝብ ማሳወቅ ጀመሩ። ለውጥ ተገኝቷል? አዎ ተገኝቷል። አያችሁ በትዊተር በምናምን እንቃርገው በመያዛቸው ግግም ብለው በመያዛቸው አጀንዳ ባለመቀየራቸው ቢያንስ የሆኑ ሴናተሮች ጉዳዩን ያወሩ ቢያንስ የዓለም የክርስቲያኖች ህብረት ጄኔቫ ያለው መግለጫ ወጣ። ቢያንስ የህንድ ኦርቶዶክስ ቤተክርስቲያን መግለጫ ወጣች። ቢያንስ የአርመን ቤተክርስቲያን መግለጫ ወጣች። ቢያንስ የግብጻውያን የቤተ ክርስቲያን ወንድሞችና እህቶች በቲክቶክን በምንም መግለጫ አወጡ። ቢያንስ የሆላንድ ያለ የፓርላማ አባል ጉዳዩን ወደ አደባባይ ያመጣው፣ ምክንያቱም ታክስ ስለተደረጉ ቲክቶክ ላይ ማነው ትዊተር ላይ በደንብ ስለተሰራ፣ ዜናው ቪዲዮ እንዲሰራጭ ስለተደረገ ይሄ ነገር ሆነ። የእኛ ሲኖዶስ የካዳቸውን የፕሮቴስታንት ቄሱ እነታጋይ እነታጋይ እሷን ኢቫንጀሊካል ሆኗል። የሞርሞን ቤተክርስቲያን አባል ሆኗል። ሞርሞኖች አሜሪካኖቹ በአሜሪካ ቤተክርስቲያን ገዝተውለታል፣ መጽሐፉን ያሳትሙለታል። በሃይማኖቶች ጉባኤ ስም ዲታ ሆኗል። የኢትዮጵያ ቤተክርስቲያን ለመጨፍለቅ ከአብይ አህመድ ጋር ተመርጦ የመጣ ወንድማችን ነው። መጨረሻ ላይ ሆዱ የጣለው እንጀራ ለእንጀራ ሲል ቅድስት ሃይማኖቱን ሰው ያደረገችውን የተሸበሸበ ፊቱን እንዲወጣ መቆጠር ያደረገችውን የተመለጠ ጸጉሩን ከብብቱ ከብሽሽቱ አውጥታ ጸጉር ያወጣችለትን እንደ ሰው እንዲቆጠር፣ እንዲታይ ያደረገችው ሰው የሚክድ ሰው መጣ። አልሞተም፣ ፋኖ ነው የገደለው የሚል እነዚህ ልጆች ወጥረው ያዙ። እነዚህ ልጆች የረዳቸዋል የለም የተከተላቸዋል የለም የለም፣ ግን ወጥረው ያዙ። ይሄ ነው ከኦርቶዶክስ የሚያስፈልገው አንድን ነገር ማድማት፣ አጀንዳ ሲመጣ ዞር አለማለት አጀንዳ ሲወርወር ዞር አለ ማለት ገትሮ መያዝ። የሚያግዛቸው አለ የለም። ጠላቱ ኦርቶዶክስ ነው። ለኦርቶዶክሳያን ጠላቱ ኦርቶዶክስ ነው። ተሰርቶበታል፣ ተውሎበታል። ኦርቶዶክሳዊው ራሱ ፈተና ነው የሚስበው ስሜት ይታወቃል። የሚገለብጠው ስሜት ይታወቃል። አጀንዳ የሚፈልገው ሌላ ነው። እነዚህ ግን በተለይ ፋሲካው የሚባለው ልጅ እኔ ከዚህ በፊት አላውቀውም። አየዋለሁ፣ እከታተለዋለሁ። በየሰዓቱ እየገባ ኦርቶዶክሳውያን አጀንዳችንን አንቀይር፣ ኦርቶዶክሳውያን አጀንዳችንን አንቀይር፣ እዚህ ላይ እናደርግ፣ ቢያንስ ዓለም ኦርቶዶክሳውያን እየተገደሉ ነው፣ የኢትዮጵያ መንግስት የካደውን የኢትዮጵያ መንግስት አልፈልግም ያለውን አገዛዙ አልገደልኩም በቃ ቢሞቱም ቆሻሾች ናቸው የሞቱት ብሎ ያለውን ዓለም እንዲያውቀው አደረገ። ትኩረት እንዲሰጥበት አደረጉ ማለት ነው። ነዚህ ሊታገዙ ይገባል። እነዚህ ልጆች ከጎናቸው ልንቆም ይገባል። እኔ የተቸገርኩት ይሄን ነበር። አሁን የሚያግዙኝ ሰዎች መጥተዋል። በጣም ነው ደስ ያለኝ። ቴዲ የሚባለው ደውሎ አውርቶኛል። ይሄ ሰው እኮ በፊት አጀንዳ ተሸካሚ ሆኖ መከራ ያየ የነበረ ነው። ከነ ያሬድ ያያ ጋር ሆኖ የስርዓቱን አጀንዳ ተሸክሞ እዚህ ሲሉት ግር፣ እዛ ሲሉት ግር በየደቂቃው ቲክቶክ ላይ እየወጣ ብሎ አጀንዳ የሚያስቀይስ ሳያውቀው እንትን የሚል ሰው የነበረ ሰው ነው ዛሬ ግን አየው፣ ተመለከተው። ወድጄ እንዳልሆነ አዩ፣ ተረዱት እና በቀደም ሲያነጋግረኝ የነገርኩት ይህንን ነው። አዎ የትኛውም ነገር ሲሆን የተጀመረ አጀንዳ ሳታደሙ እንዳትለቁ፣ አጀንዳ ሲመጣ እንዳትወጡ። ለት አቶ ሀሰን ሙሐመድ የምስራቅ አርሲ ዞን የሆንቆሎ ዋቤ ወረዳ ቢሮ አስተዳዳሪ ነው። እንግዲህ በኦርቶዶክሳውያን ግድያ ላይ እየተሳለቀ ነው። ይሄ እንግዲህ ከትናንትና ነው በፊት ተፖስት ነው እንዲላል። ሉድያችሁን ወይ ደግሞ ገጀራችሁን ሳሉ የምትይዙበትን ያዙ፣ ምንጫችሁን ምዘዙ፣ ካላችሁበት ጨፍጭፉ ቄሮችን፣ ቄሮች ተነሱ ባካችሁ፣ ስለምን ቁጭ ብላችሁ ታያላችሁ? ስማችን ጠፋኩ። እንዳንበሳ እያገሳችሁ፣ እንደነብር አቃስቱ፣ እንደ ንብ ተናደፉ እንዋጋለን የምንለው ባርነትን ጠልነትን ነው ባርነት ፈልገህ ነው ወይ የማትነሳው ለምንስ ነው የማትወጣው እያለ ቅስቀሳ እያደረገን ያለው ይሄ የዞኑ አስተዳዳሪ ነው ሰይፋችሁን ምዘዙ ሰይፋችሁን ሳሉ ጨፍ ጨፉ ለምንድን ነው ቄዎች ማትነሱት ባርነትን ፈልጋችሁ ነው ወይ ባርነትን ወዳችሁ ነው ወይ እያለ የሞትን ቅስቀሳ የሞትን ዜና እያወጀ ያለው የምስራቅ አርሲ ዞን ዋና አስተዳዳሪ በቲክቶክ ገጹ ላይ ፖስት ያደረገው ነገር ነው። እንግዲህ ጥቃቱ መንግሥታዊ ነው ብለን ስንል አንዱ ምክንያታችን ይሄ እንደሆነ ኦርቶዶክሳውያን ወደ ከአዳማ ተነስተው ወደ ኦቦምሳ አቦምሳ ከተማ ሲሄዱ ባሱን አስቆሞ ተታፈኑ ተናግሬ ነበረ። ታዲያ ምን ተፈጠረ የሚለውን ነገር ላምብብላ፣ የሚለውን ነገር ዝናውን ላምብብላችሁ ሃይፋ ዳገት ላይ ይላል። ወዲያውኑ ከዋናው መንገድ ራቅ ብሎ ወደ ጫካ ይዘዋቸው እንደገቡ ተከታታይ እሩምታ ድምፅ ተሰምቶ ነበር። ምናልባት የተወሰኑ ሳይጨፈጨፉ አይቀርም። አውቶቡሱ በታጣቂዎች መንገድ ተዘግቶበት ቆመ። ወዲያውኑ ታጣቂዎች ወደ አውቶቡስ ገብተው በኦሮምኛ ሁሉም ተሳፋሪዎችን እንዲወርዱ አዘዙ። ጭምብል አለባበሳቸው፣ መሳሪያ አያያዛቸው፣ አልባሳት አለባበሳቸው ከቴሌቪዥን ከምናያቸው አልሻዋዳዶች ይመሳሰላል። ወዲያውኑ አማራ ኦርቶዶክስ የሆናችሁ ወደ ቀኝ፣ ኦሮሚያ ኦሮሞ የሆናችሁ ደግሞ ወደ ግራ በሚል ተከፈለ። ወዲያውኑ ቆጠር አድርገው ኦሮሞችን ወደ አውቶቡስ ገብታችሁ ጉዞ ቀጥሉ አሉ። እኛም ጉዞ እንደጀመርን ሰላሳ አንድ አማራ ኦርቶዶክሶች ከሃይፋ ዳገት ወደ ጫካ ይዘዋቸው ገቡ። ወዲያውኑ ከዋና መንገድ ራቅ ብለን ወደ ጫካው ይዘዋቸው እንደገቡ ተከታታይ የእሩምታ ተኩስ ሰምተናል። ምናልባትም የተወሰኑ ሳይጨፈጨፉ አይቀርም። እኔ ኦሮሞ ነኝ ብዬ በግራ በኩል ተሰልፌ ወደ አቦምሳ ገባው። እስካሁን ልቤ ሃይፋ ዳገት ታግተው ከተወሰኑት ዘመዶች ጋር ነው። እነማን ተጨፈጨፉ፣ እነማን ተረፉ ሰቀ ላይ ነኝ። ሰው ላይ የተተኮሰ ጥይት እና አየር ላይ የተተኮሰ ጥይት ድምጹ ይለያያል። በእርግጠኝነት የእሩምታ ተኩስ አየር ላይ አይደለም፣ ሰው ላይ ያረፈ ነው ማለት ነው። በሰው ገላ ላይ ያረፈ ነው እንጂ ምነው እዛው በቀኝም ተሰልፌ አማራ ኦርቶዶክስ ልን ብዬ መከራውን ተቀብዬ በሆን ህዳር ስድስት ቀን 2018 ዓ.ም ምት ከናዝሬት ወደ አቦ ሙሳ ሲጓዝ ሃይፋ የተባለው ቦታ ላይ 31 አማራ ኦርቶዶክሶች ታግተው ተወስዷል። ከዚያ አገታ የተረፈው ሰው ቀጥታ የላከልን መልእክት ነው ይላል እገታው ሲፈጸም ዓለሙ ስሜ ጄኔራል ሰለሞን ኢተፋ ኢብራሂም ከድር አቦምሳ ከተማ ህዝብ ሰብስበው ሰላም ነው በሉ የጠላት ወሬ ነው በሉ የብልጽግና ጉዞ አይቆምም እያሉ ምናባዊ ብልጽግና ይሰብኩ ነበር። እንግዲህ እነኚህ ሲሰብኩ የነበሩት ናቸው። ከዚያ ጉዞ ሲመለሱ የመኪና አደጋ ደርሶባቸው ሾፌር ሞተው፣ ሌላው ደግሞ ወደ ውስጥ ፖለቲካ አይደለም፣ ነጻነትን መፈለግ ሰላም መሻት ረፍት መፈለግ አንሙት ማለት ፖለቲካ ሳይሆን ሰብዓዊነት ነው፣ ሰው መሆን ነው። ታሩ ሊመጣ ይገባል። ወገኖች መተሳሰብ ይሻለናል። ደከመን ሰማን እናንተም ፈረዳችሁብን። በእኛ እናንተም ወቀሳችሁ እውነት አላችሁ። ግን ለማን የምንነግረው ይህንን? ማን የሚሰማን ይሄንን? ማን የሚያቆመው ይሄንን? ይብቃ። ተለማመር ነው ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል ማየት ሰለቸን። በቃ ደም መፍሰስ ሰለቸን። ይበቃል። እንዲህ አይነት እኩይ ተግባር እንዲህ ሰባዊ ድርጊት ታሪክ ይቅር የማይለው ከተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ይህ ሰብዓዊ ድርጊት የሰውን ልጅ ደም በከንቱ ማፍሰስ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስትና መከራ ክርስትና ያጠብቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀነስም። በመጽሐፍ ቅዱስ አስጨፍነው ነው አፍሪካን ባሪያ ያደረጉት ነጮቹ። የዝና ፍለጋ ትንንሽ ልጆቻችን ራቁታቸውን መንገድ ላይ ቲክቶክ ለመስራት እርቃናቸውን ሲሄዱ ይታያል። የቲክቶክና የዩቲዩብ ፎርማት ስላልፈቀደላቸው ነው እንጂ ብልግናውን ሜዳ ላይ ይሰሩታል ብዬ እፈራለሁኝ። ዝነኛ ለመሆን ሰው ራሱን ጥሏል እና በጣም የሚያሳዝነው ይህንን ነውር የሚሰሩት ደግሞ አንገታቸው ላይ ክር ያሰሩ ልጆቻችን ናቸው። ሁሉም ሚጠላት ኦርቶዶክስን ግዕዝ በጣም አያስፈልግም ተብሎ ተሰደበ ብለን ይከፋናል። ደስ እኮ ሌለን፣ አያስፈልጋል ምክንያቱም እስቲ አንድ ነገር ልትገዙ ስትሄዱ የንትን የእንትን አለ ብላችሁ ብትጠይቁት የእንትኑ እኮ ብዙ ተፈላጊ አይደለም ብራንድ ስለሆነ ነው እንጂ እኮ የቻይናው ከዛ የተሻለ ነው ነጋዴው የሚያብራራል። ይሄን አሁንም ባለው ዓለም ውስጥ ይሄን ይመስላል። ግዕዝን የሚያጣጥሉት የሌላቸው ሰዎች ናቸው። የሉሲፈርን ተንኮል፣ የኢሉሚናቲን አሰራር፣ የጨለማውን ዓለም ጉዞ ምሁራኑ በጣም ስለነቁና ስላወቁ ማምለጫውን እያሰቡበት ይገኛሉ። አይታችሁ ከሆነ በርካታ ነጮች ከመስቀሉ ጋር ያላቸውን ውህደት እያጠናከሩ ነው። ጊዜው የማምለጥ ጊዜ ነው። መከራ ሲመጣ በሮንግ ዌይ ተተርጉሞ ወደ ቤተ ገባይን ጥቅስ የማይናገረው አልነበረ። የኮሮና ሰሞኑን ቤታችን ለመቀመጥ ብለን ነው ያን ያደረግነው እንጂ ወደ ቤት ግባ የሚለው ቃል ወደ እግዚአብሔር ቤት ግባ ነው። መንፈሳዊነት በኮሪደር ልማት አይፈርስም፣ በመልሶ ማልማት አይነሳም። ማንም ሰው ተዋህዶነትን ከኛ ላይ አነሳውም። እኛ ግን በራሳችን ፍላጎት እናወጣውና ባዶ እንሆናለን። ስለ ዝሙት ስታስብ ሀሳብን ያወቀ ይመስል ይደረድርልሃል የምትፈልገውን። በዚያ ታመሻለ፣ አዲክት ትሆናለ። ሳታውቀው ውስጡ ትኖርበታለ፣ እዛው ትገባ ትገባ ትገባና አሁን ስሙን ልንናገረው የማንችለው ነገር ውስጥ አይንን ስገልጥ ታጠዋለን። ነጮች ወደ እኛ ሀገር መጡ፣ መጽሐፍ ቅዱስ ይዘው ሲመጡ ሊሰብኩን ነው ብለን ደስ አለን። አይናችሁን ጨፍኑ እንጸል ያሉን፣ እኛም አገኘን ጌታን ብለን አይናችንን ጨፈንን። ስንገልጦ ዋና ዋና ቦታውን ወረውት እኚ ገዢ ሆነው ባሪያዎች ያደረጉ። የትኛው ልጅ ነው ለወላጁ የሚታዘዘው? እርቃኑን ሰንሰለት ተሸክሞ ነውር እየተናገረ እንደምንም ብቻ ፌመስ ሊሆን ብሎ ሰይጣን ዝነኝነት በሚለው ሀሳብ ወደ ውስጥ ገብቶ በክፉ ብቻ ዓለም ሁሉ ዝነኝ አለመሆን ቆሻሻ ቦታ ሰልፍ ይዟል። ገና ስላበራበት ስላናገረው ፊቱ በርቶ ሙሴ ተሸፈንልን እግዚአብሔርን ፊት አይተሃል፣ እግዚአብሔርን አናግረሃልና አልቻልም ልናይ ምዕመናን ያሉትን ማርያም በማይጸኗ ተሸክመዋለች። የእሷ ክብር ምን ይረቅ ምን ይደንቅ። ቪዲዮቹን እንደተመለከታችኋቸው ነው። ኦርቶዶክሲያን ባለማተቦች አሁንም ባለማተ በመሆናቸው ብቻ በየቦታው የሚገደሉ ሰማዕትነትን የሚቀበሉ ብዙ ኦርቶዶክሲያኖች እየተበራከቱ እንደሆነ እየተመለከተን እንገኛለን። ዓለምም ሀገራችን ኢትዮጵያም፣ መሪዎቻችንም፣ አባቶቻችንም እዚህ ቻማን አማኔተኖቹ ቅድስት ቤተክርስቲያን ላይ ፊታቸውን እንዳዞሩ እየተመለከትን እንገኛ ለማት ነው። ይሄ ግፍ ነው፣ ይሄ በደል ነው፣ ይሄ ወንጀል ነው። ኦርቶዶክሲያን ባለማታቦች በማንነታቸው መገደላቸው ወንጀል ነው፣ በደል ነው፣ ኃጢያት ነውና እግዚአብሔር አምላክ ለኛ ለኦርቶዶክሲያን ደጉን ጊዜ ያምጣልን ለማለት ፈልጋለሁ። በቀጣዩ ተናዳ አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ ድምታችሁን ማበረታታችሁን አትርሱ። ሁላችሁንም ወዳችኋለሁ። መልካም ቀን።